ተኝተሃል እኮ ተኝተሃል። የመጀመሪያ ልጅ የመጀመሪያ ልጅ ወንድ ልጅ መከታ ነው። የመጀመሪያ ልጅ ወንድ ልጅ ቢሆን ደስ ይለኛል ብሎ አለ። እክር ግን ፕሮግራሙ ላይ ምንም አይነት ፈገግታ አይታይበትም። ከስር እየተቆነጠጠ ነው ይለው ማለት ነው። ምንድን ነው ችግር? እኮ አንተ እቺ ልጅ አይቤ ነው ወይ ያበላች? ሄርሜላ አይቤ ነው ወይ ያበላች? አይቤ መቼ ታውቃላችሁ? ለአስማት ለመተት ምናምን ምቹ ስለሆነ ነው። ደሞ ከታቀልሽ እንዳትሉኝ። በስመ አብ ወልድ ወጋውት። እናንተ አብርሃም ምን ሆኖ ነው? ልጅቷ እንደውም እንደዚህ አዙሪ አድርጋ ለቀዋለች እንዴ? ሄርሜላ ማለት ነው ያላሷ መተንፈስ አልችልም አለ እኮ ሰርፕራይዝ ይደረጋል። ደንግጦ ነው ምናምን የምትሉ ሰዎች ማለት ነው ጤነኛ ናቸው እንዴ? ከተደነገጠ እኮ የመጀመሪያ ሰዓት ይደነገጣል። የምታወሩት ይተርበተበታላችሁ፣ ምናምን እንባ ያንቃችኋል። ሰርፕራይዝ ተደርገናል እኮ እኛም። በደንብ የተደረግ ነው እንዴ? አዎ። ነገር ግን መጨረሻ ላይ እኔ በጣም ይቅርታ፣ በጣም ስለደነገጥኩ ነው ስሜቴን መግለጽ አልቻልኩኝም። ጓደኞቼ አመሰግናለሁኝ። ከሁላችሁም በላይ ደግሞ የወንድ ልጅ አባት እንድሆን ከእግዚአብሔር በላይ ከእግዚአብሔር በታች ይቅርታ፣ ከእግዚአብሔር በታች የተባበረችኝ እና የረዳችኝ ውዷ የድሮዋ ሚስቴ የድሮዋ ሚስቴ የአሁን የልጅ እናቴ አመስግኑልኝ ብሎ ዮና እኮ አለኩ። እኔ ንግግር ይደረጋል እኮ። መጀመሪያ ድንጋጤ ነው፣ በቃ ተው ነው። እሺ፣ መጨረሻ ላይ ወንድ እንደሆነ ሲታወቅ ለምንድን ነው ያልሳማት አልኩኝ፣ እናቴ፣ ይቅርታ ለምንድን ነው ያላቀፋት አናትህን። በዚህ ነበር ክልክቱ ማድረግ አዎ እስኪ ሩታን ይዋት። በቃ የእውነት ፈገግታ የእውነት ደስታ ታውቃለች እኮ ልጇ ወንድ እንደሆነ እሷ ታውቃለች እኮ። ምንም ሰርፕራይዝ የምትሆንበት ነገር የለም፣ ገባችዋ በጾታው ማለት ነው። በፕሮግራሙ ግን ደስተኛ ናት። ጓደኞቿ ይሄ ሁሉ ነገር ስላደረጉላት ደስተኛ ናት። እኔ እንደው ቪዲዮን እስከ መጨረሻ ቁጭ ብዬ ቁጭ ብዬ እየተከታተልኩ የነበረው ማለት ነው። መች ከመች ይቅርታ ጠየቃት፣ መች ለመች ይቅር ለእግዚአብሔር ተባብለው ተቃቀፉ እያልኩኝ በጉጉት በቃ ሳያውቁ፣ ቪዲዮ አለቀ አለቀ። በቃ ክፍል ሁለት ይኖር አይኖር አላቁ። ምንድን ነው፣ ቆይ ችግርህ ምንድን ነው? ንግግር፣ እሺ ንግግር አታውቅም። ተረዳነህ፣ ንግግር አታውቅም። አዎ፣ ንግግር አታውቅም። ቆይ ያስጠጣል እያወራው ልጠጣሽ ንግግር አታቅም በቃ ብለን ሁሉ ነገር ከበር እያደረግንለው እኛ እህቶች ማለት ነው። ነገር ግን ለምንድን ነው ውስጥን በዚህ መልኩ ያዘ ነው እና ቃለን፣ እኮ ያላችሁበት ሞድ ጥሩ አይደለም። ጓደኞቻችሁ ያላችሁበትን ሞድ ለማስረሳት እንዲሁም ደግሞ ፍቅርን ለማሰብ አላረለ። አዎ የሆነ ከት ያደረጋችሁት ነገር አለ ያቆማችሁት ነገር አለ። ነገር ግን አባትና እናት ስለሆናችሁ ያ ስሜት እንዲሰማችሁ በዚህ መልኩ ፈታ ብለውን ትንብሏቸዋል። ሰው ለአንድ ሰዓት በሙሉ ይደነዝዛል እንዴ? ለአንድ ቪዲዮ እኮ ከነ ኤዲቱ ከነ ስተቱ ማለት ነው ከነ ሁሉም ነገሩ አንድ ሰዓት ይፈጃል። አንድ ሰዓት በሙሉ ደንዝዞ ይቀራል እንዴ? በፍጹም አምስት ደቂቃ ደነግጣለሁ፣ ከዛም መለሳለሁ። ምንድን ነው? ፕሮግራም ነው እሱ። ለካሜራ አዲስ አይደለም ይሄ። ሁሉ ጓደኞቹ ናቸው። ምንድን ነው ደንግጦ ነው? ምናምን ያስደንግጣችሁ ና ያባት የወቃቤ ማለት ነው ምንድን ነው ምትሉት? ከዚህ በላይ ምን ቂጡን ገብተው ይሰርስሩት እንዴ ወይም ብብቱን ይሰርስሩት እንዴ? እንዲስቅ። አብርሃም ጠጋበል፣ አብርሃም ፈገግበል። አብርሽ ምን ሆነህ ነው እንዴ እሱ እኮ አዲስ ስንትን አይደለም፣ በስንት ሰርፕራይዝ የተደረገ ነው። አዎ በስንት ሰርፕራይዝ አለ እኮ ለምሳሌ ሄርሜላ አራት መቶ ሺህ ሰብስክራይብ ስታከብርለት ደንግጠዋል፣ በጊዜው ፈዞን የቀረው። ከዛ ግን መጨረሻ ላይ ፈገግ እያለ ነበር እያለ ነበር። ሄርሜላ የሰጠችው ወርቅ ነው። ሄርሜላ ዝም ብሎ በቃ ጌጣጌጥ አድርጋ ነው ሰርፕራይዝ ያደረገች። ሩታ ግን ልጅ እየሰጠችው ነው። ወንድ ልጅ ከነ ቃጭሎ ማለት ነው። ሳላቅጫ ጨረስኩት። ከነ ቃጭሎ ወንድ ልጅ ተሰጠው። ከዚህ በላይ ምን ይሰጠው? ቆይ ምን ይሰጠው? ሩቷን እስኪ እዩዋት፣ ፈገግታዋ፣ ደስታዋ። እንዳልኳችሁ የፅንሱን ነገር እኮ ሷ ታውቃለች። ስለ ፆታ እኮ ብርቅ አይደለም፣ ታውቃለች ሁሉም ነገር ነገር ግን ሰርፕራይዙ ሰርፕራይዝ ተደርጋለች። ጓደኞቿንም ብታቅም በቃ በዚህ መልኩ ስላስደስቷት በድጋሚ ደስ ብሏታል። አብርሽ ግን የለችማ፣ ወሽምዬ የለችም እንጂ ቂጧ እንደዚህ ውጥር ያለው ማለት የለችም። እና አብርሽ ቂጥ እኛም አለን፣ ሼፕ እኛም አለን። ከወጣን ትደነጋገራላችሁ ብለን ነው፣ ራሳችሁን ትስታላችሁ ብለን ነው። እና ምን ልልህ ነው፣ ቂጥ ያር መቀመጫ ነው ይሄ አካል እንዳለ ማለት ነው። እንደው ፈጣሪ በቸርነቱ አቆመን እንጂ ብስብሶች ነን እኮ። የሰው ልጅ ስነ ምግባሩ ነው ንጹህ የሚያደርገው። ገባህ። ስለዚህ ያቺ ልጅ በአይቤም፣ በምንም፣ በቆጮም አሽታ የሆነ ነገርማ ሳታበላ ሳታቀምስ አይቀርም። ሩታን ስታያት ምትልበት ነገር ሩታን ስታያት ምትልበትን ነገር የሆነ ነገር ሳታበላ አይቀርም። ይሄ ነው የሚሰማኝ። በቃ ይሄ ነው እየታየኛለሁ። ምን ምን ምን ምን እናድርግ? ከዚህ በላይ ምን እናድርግ? መለያየቱ ጓደኞችም አምነውበታል። ነገር ግን የሆነ ጭላንጭል ተስፋ ካለ ብዬ እኔ ቪዲዮ ቁጭ ብዬ ነው የጨረስኩት። በጣም ይቅርታ ቤተሰብ። ሩታዬ አሁን አንቺ በጣም ከባድ ኃላፊነት እየመጣብሽ ነው። የምሬ ነው የምልሽ። ለልጅሽ አባትም እናትም አንቺ ልትሆኝ ነው ማለት ነው፣ አለ የሰው ልጅ እያሳደገ አሳይቶናል፣ ምናምን ግን በራሱ ልጅ ደስታ ምንም ነገር አላየ ነው። ስለዚህ ይሄ ምንድን ነው ወደፊት እንድትዘጋጅ የሚጋብዝሽ ነገር ነው። እርግዝና እኔ ወልጄ አይቼዋለሁ በጣም ከባድ ነው አይደለም። ከባለቤት ተጣልታችሁ፣ ከጎረቤት ተጣልታችሁ ራሱ ራሳችሁን ቃ። ትጠሉታላችሁ በቃ ሁሉ ነገር ይከብዳችኋል። የመውለጃ ቀናችሁ ይርቅባችኋል። ሁሉ ነገር ነው በቃ ዝግ ነው የሚላችሁ ማለት ነው አይደለም ከባለቤታችሁ ሰላማታችሁ፣ ከማንኛውም ሰው ብትጣሉ ማለት ነው። እና አይዞሽ በርቺ፣ ሁሉም ያልፋል። እኔ የምነግርሽ ነገር ከባድ ሀላፊነትና እየተጠጋሽ ነው ራስሽን አጠንክሬ ሃይማኖታዊ ነገሮችን እያዳመሽ እንዲሁም ደግሞ በሳይኮሎጂ እነዚህ መካሪዎች አሉ አይደል? እንዴት ሴት ልጅ ጀግና ጠንካራ በቃ ምርጥናት፣ ጀግናናት እንዴት መሆን እንዳለባት እሱን ዩቲብ ላይ ሰርች እያደረግሽ ተከታታይ። በተረፈ ደግሞ ብዙ ተራመጂ፣ ይህን ያህል የተጋነነ ሳይሆን በደንብ ተራመጂ። ኦፕራስ እንዳትደረጊ እንደኔ ማለት ነው። እግዚአብሔር ያፊን እንዳይጸፍብኝ። ተራመጂ፣ ውሃ በደንብ ጠጪ። እኔ ኦፕራስን የተደረግኩበት ምክንያት የእንሸርቱ ውሃ ልጅ ስላልነበራት ነው። በየጊዜው ሄደሽ ቼክ አፕ ተደረጊ። ይሄ በተለይ ዘጠኝ ወር በሞላሽበት ሰዓት፣ አንተ ራስህ ወንድ ወሳኝ ነገር ነው። አንተ ራስህ ወንድ ተነሺ። ምክንያቱም በዛ ሰዓት የእንሽርት ውሃ ከሌለ መድኃኒቶችንም ምንም ስለሚታዘዝልሽ ራስሽን ጠብቂ፣ ውሃ ጠጪ፣ ሀብሀቢ ሚሪንዳዎችን ምናምን ጠጪ። ምንም በቃ ራስሽን ሪላክስ አድርጊ፣ ለምንም ነገር ራስሽን አዘጋጂ ማለት ነው። እና እንዳላችሁ ነው፣ አብረሽ እንዳላችሁ ነው፣ የመጀመሪያ ጊዜ ነበር ክትትል ይዟት የሚሄደው። ከዛ ውጭ ግን ከሌላ ሌላ ሰው ነበር የምትሄደው። በጣም ያማል፣ የምር እኔ አይቼዋለሁ። ብቻዬን ሄጄ አንተ ረሳው፣ እንድክትትልን ስከታተል በቃ አንድ ሁለቴ ነው ባለቤቴ ከኔ ጋር የሄደው። አለመግባባት ተፈጥሮ ወይም ተጣልተን ምናምን እንደነሱ አይደለም። ባለቤቴ ባለቤት በአብዛኛው ጭነት ነበር የሚሰራው እና በጣም ቢዚ ነበር። እና በጣም ነበር የሚሰማኝ ባልና ሚስት አብረው ሆነው በቃ ሆዷን እያሸ እግሯን እያሸ ጭንቅላቷን እየደባበሰ ሆስፒታል ላይ ሳይ ምንድነው፣ እኔ ቆይ ተረግም ያለው እንዴ? ለምንድነው እንደዚህ ማልደረገው ምንድነው እላለሁም ማለት ነው። እና በጣም ያስጠላል በቃ ይህ ቪዲዮ ላይ የማየው ነገር ራሴ ላይ እንዲደረግልኝ እፈልግ ነበር። እንደው በሰበብ በአስባቡ ተነስቼ እንቡርሩል ነበረ ማለት ነው እና ምንልልሽ ነው፣ ተዘጋጂ። ራስሽን ሬዲ አድርጊ። ራስሽን እንቅስቃሴ በደንብ አብዢ። ከእናትሽ ቤት እንዳትወጪ ደግሞ። ቡታጅራ ሄዳለች ብለናችሁ ነበር፣ ያው ቡታጅራ ናት። ከእናትሽ ቤት እንዳትወጪ፣ ርቀት ጉዞ እንዳትሄጂ፣ ራስሽን ጠብቂ። ምንም አይነት ስሜት ሲሰማሽ ቶሎ ወደ ሕክምና ሄጄ ይሄ የምጥ ደግሞ ከሆነ አቤት ውስጥ ጨረሽ። ለምን ዝም ብለሽ ገና የሆነ ነገር አየው ብለሽ ከሄድሽ እነሱ ማፀነሽ ጠባብ ነው፣ ኦፕራሲን ነው ኦፕራሲን እንዲህ ነው የሚሉት። ስለዚህ ቤት ውስጥ ደከምከም ስትይ ነው መሄድ ያለብሽ ማለት ነው። በአሁን ሰዓት ደግሞ ኦፕራሲን ፋሽን ሆኗል። በቃ የሆነ ነገርም ካዩ ኦፕራሲን ነው የሚሉት ማለት ነው። ኦፕራሲን ደግሞ በጣም መጥፎ ነው። የምር እኔ እስካሁን ማደንዘዣውን ልረሳው አልችልም፣ እስካሁን ድረስ ማለት ነው። አምሮ ይላል፣ ወገቤን ሁሌ ነው የሚያመቁ ዳርና ዳር ይጠዘጥዘኛል ማለት ነው። ስራ የበዛብኝ ቀን እና ራስሽን ጠብቂ ይበቃ። ከዛ በኋላ ራስሽን ሪላክስ አድርጊ። ከወለድሽ በኋላ እንግዲህ ፈጣሪ ካለ ሆድሽን አስረሽ ስፖርት እንቅስቃሴ፣ አጥሚጦችን እየጠጣሽ እና ደግሞ እንትን ምንድነው እናንተ የጡት እሱን አላወራውም። በቃ ይቅር፣ ግን እኛ ጋር አልተለመደም። ለዛ ነው አስፈላጊ ከሆነ እነግርሻለሁ። እሺ። እና ፅግዬ ሩታዬን በዚህ መልኩ ስላስደሰስሽልን በጣም ነው የምናመሰግነው። አሁንም ከጎኗ አትለይ፣ የኔ ፍልቅልቅ፣ የኔ ፋንድሻ። አንቺ ባለሽበት ሁሉ ሁሉ ነገር ያምራል፣ ይደምቃል እና ያው እነዛ ማስመሳዮች እናመሰግናለን ስለነበራችሁ ስለነበራችው ሮያል ፋሚሊ እናመሰግናለን። ያ ግን አይት አላየሁትም። ያ እንትና ፍልፍል ፍልፍል አህመር ፍልፍል አህመር አንድ ኩባያ ቺ የምታክል ፍልፍል አህመር አለች አይደል የአብርሽ ጓደኛ። እሱን አላየነውም፣ ውሽሚትንም አላየናትም። እንኳን አላየንሽ ብትኖሪ ነበረ ብትኖሪ ነበር በዚህ አራተሽን ነበር ምለው እና መልካም ጊዜ በቃ ቤተሰብ። ዛሬ እኔ በጣም ነው የተናደድኩት። አብርሽ ቢያንስ ፈገግግግ ቀለማለቱ አቃል ሆል